ከእስልምና የማይጠበቅ ከአንድ ሙስሊም የማይጠበቅ ስራ ነው የሰራችው። አስከብሯን ውድ ያሸቲው ቤተሰቦች እንደምቆያችሁልኝ፣ ዛሬም እንደተለመደው በአዳዲስ መረጃዎችና ቪዲዮዎች መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ፣ እንዲሁም ይሄ ቪዲዮ ለሌሎች በደንብ ተደራሽ እንዲሆን በደንብ ላይክ እና ሼር ማድረጋችሁን በፍጹም አትርሱ። ወደ ቪዲዮ እንሄዳለን። የሚለግሱት ምስጉን ናቸው፣ ምስጉን ናቸው፣ ምስጉን ናቸው። ውድ ቤተሰቦች እንግዲህ ተመልክታችሁ የተመለሳችሁት ቪዲዮ የተፈጸመው እንግዲህ በወላይታ በአረካ አቡነ ገብረ መንፈስ ቅዱስ ገዳም ነው። እንግዲህ የገዳሙን ይዞታ እንግዲህ ለግለሰብ ወይም ደግሞ ለአንድ ባለሀብት በመስጠት ላይ ሳሉ ነው እንግዲህ ይሄ ጉዳይ የተፈጸመው። እስቲ ጉዳዩን በደንብ ለመረዳት አንድ ቪዲዮ ተከታትለን እንመለስ። ስለ አረካ አቡ የገብረ መንፈስ ቅዱስ ገዳም ዝም አልልም። ስለ ታሪካዊው ገዳም ዝም አልልም። ፍትህ፣ ፍትህ፣ ፍትህ ለአረካ አቡ የገብረ መንፈስ ቅዱስ ገዳም የሚመጣው በሙሉ ጉልበቱን አቅሙን ማሳየት የሚፈልገው እዚች ቤተ ክርስቲያን ላይ ነው። ለምን እንደሆነ አይገባኝም። ተዉን በቃ፣ እጃችሁን ከቤተ ክርስቲያን ላይ አንሱ። እጃችሁን ከቤተ ክርስቲያን ላይ አንሱ። የሚፈርድ እግዚአብሔር አለ። ተዉ ከእግዚአብሔር ጋር ግጭት ውስጥ፣ ተዉ ከእግዚአብሔር ጋር ንትርክ ውስጥ አትግቡ። እጃችሁን ከቤተ ክርስቲያን ላይ አንሱ። ከብፁዕ አባታችን ከአቡነ ይሳቅ ጎን በመቆም ፍትህ ልንል ይገባል። ስለ አቡየ ገብረ መንፈስ ቅዱስ ገዳም ስለ ቤተ ክርስቲያኗ ይዞታ ፍትልንል ይገባል። ከቤተ ክርስቲያን ይዞታ ከቤተ ክርስቲያን ቦታ ውጪ አይታያችሁም። እኔ በጣም ብዙ ጊዜ ግራ የሚገባኝ ነገር፣ ስንት ባዶ ቦታ እያለ እኔ አገሪቷን አቃታለሁ። ሄጃለሁ፣ አረካ አቡየ ገብረ መንፈስ ቅዱስ ሄጃለሁ። ከቤተ ክርስቲያኗ ይዞታ ውጪ ሌላ ይዞታዎች አሉ። ለምን እንደሆነ አላቅም። አቅማችሁን ጉልበታችሁን ማሳየት የምትፈልጉት ቤተ ክርስቲያን ላይ ነው። ስለዚህ አሁንም ዝም አንልም፣ ስለ አቡነ ገብረ መንፈስ ቅዱስ ገዳም ስለ አረካ አቡነ ገብረ መንፈስ ቅዱስ ገዳም ዝም አንልም። ይህ በምስሉ ላይ የምትመለከቱት በወላይታ ሀገረ ስብከት ውስጥ የሚገኘው የመካና ሕይወት አቡነ ገብረ መንፈስ ቅዱስ የይዞታ ካርታ ነው። ከተማው አስተዳደር በከፍተኛ ፍርድ ቤት የቤተ ክርስቲያኒቱን ሃምሳ ሺህ ካሬ ሜትር የሚጠጋ ይዞታ ለግለሰብ ሰጥቷል። ይህም ለምን ለምን ይደረጋል ብለው ፊት ለፊት ሲጋፈጡ የነበሩ ወጣቶችን እያሳሰሯቸው እያስጨቆኗቸው ይገኛሉ። በአሁን ሰዓት የወላይታ ምዕመናን እያለቀሱ እየተሰቃዩ ይገኛሉ። ፍትሕ ለመካና ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያንና ለምዕመኑ። በጣም ያሳዝናል። እንግዲህ እንደተመለከታችሁት ዕለት በዕለት እንግዲህ በክርስቲያናችን ላይ የሚፈጸሙ ጫና ዜናዎች እንግዲህ እጅግ በጣም እየተበራከቱ እየመጡ ነው። አሁን እንግዲህ እንደተመለከታችሁት ህጋዊ ካርታ ያለው የራሱ የገዳሙ የራሱ ዩኒቨርሲቲያኑ ይዞታ የሆንን መሬት ነው። እንግዲህ በህገወጥ መንገድ እንግዲህ በማን አለብኝነት በራሳቸው መንገድ ህጋዊ የሆነውን ነገር ለግለሰብ ለሌላ ሰው ለመስጠት እየተንቀሳቀሰው ያሉት ይሄ እንዴት ነው? እኔ እኮ በጣም ነው ግራ የሚገባኝ። አንደኛ ሌሎች ቦታዎች አሉ አይደል? ለኢንቨስትመንት የሚሆኑ በጣም በርካታ ቦታዎች፣ ሰፊ ቦታዎች አሉ። እንዴት ነው ከዛ ቦታዎች ተመርጦ የቤተ ክርስቲያንን የሆነችውን ለምንድነው የቤተክርስቲያን የቤተ ነገር የሚጥማቸው? ይገርም ነው የሚለኝ ሁሌ እኮ ነው። በተለይ በወላይታ አካባቢ በጣም ወደ ደቡብ አካባቢ እንደዚህ አይነት ነገሮች በጣም በርካታ ነገሮች ናቸው እንደዚህ አይነት ነገሮች የሚታዩትና በዚህ ጉዳይ ላይ እንግዲህ የሚመለከታቸው የቤተ የህግ አካላትም ካላተም ቅዱስ ኑዱስም ሁሉም የሚመለከተው ክፍል እንግዲህ የራሱ ምላሽ ይሰጥበታል ብዬ አስባለሁ። ህጋዊ የሆነ ነገር እንዴት ነው ያለ ማንም ፍቃድ እንዴት ነው ለሌላ አካል የሚሰጠው? እና በጣም የሚገርም ነው። እንግዲህ ኦርቶዶክሳውያን በዛ አካባቢ ያሉ ኦርቶዶክሳውያን ድምፃቸውን እያሰሙ ይገኛሉ። እንደሰማችሁት እንግዲህ እኛም ለእነሱ ድምፅ ልንሆን ይገባል። ለክርስቲያናችን ድምፅ ልንሆን ይገባል ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። ተዘነጋሽ እንደ ኢትዮጵያ መሆኑ አንችን በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። አይጠበንም ቤት ውብ አርጎ ቢሰራሽ የሰማይ ፈጣሬ አይደል ሰው እንደትከይ ያላ ያሳፈሬ ያቺስ ለቁድ ነው ያቺ አለ ብሮን። ተመልካቶቼ እንግዲህ ሰሞኑን እጅግ በጣም መነጋገሪያ የሆነ ቪዲዮ ነው። እንግዲህ ሙስሊሙም ክርስቲያኑም የራሱን ሀሳብና ና ሳይት እየሰጠበት ይገኛል። እኔ ግን በጣም ሰው በደንብ ያላየውና ያልተረዳው ነገር ብዬ የማስባቸውን አንዳንድ ሀሳቦች አነሳላችኋለሁ። ይሄ ቪዲዮ እንግዲህ ያው ሙስሊምና ክርስቲያንን ለማቀራረብ የተሰራ ቪዲዮ ነው። በተለይም የቴዲ አፍሮ እንጂም በሃይማኖት ይችልም በሃይማኖት የሚለውን ዘፈን በማጀባ በማድረግ መከባበር እንዳለብን መቻቻልን እንዳለብን የሃይማኖት መቻቻልን የሃይማኖት መከባበርን የሚሰብክ ቪዲዮ ተደርጎ የተሰራ ነው። ያው እንግዲህ ቲክቶከሯም እንግዲህ በሀሳቧ ኮመንቷ ላይ እንደገለጸችው ይሄንን ነገር ለማቻቻል ሃይማኖቶችን ለማቀራረብ የተሰራ ቪዲዮ እንጂ ከዛ ውጭ ምንም አይነት ትርጉም እንደሌለው ገልጻለች። ከዛ በኋላ ግን ብዙ ሀሳብ እና አስተያየቶች ከሙስሊምም ከኦርቶዶክስም እየተሰጡ ይገኛሉ። እስኪ የተወሰኑትን አይተን እኛ ደግሞ አንድ ሀሳብ እንጨምርበታለን። ወደ ቀጣዩ እንሄዳለን። አሁን አካባቢ ቲክቶክ ላይ ቪዲዮ ሳንሸራትት መግቢያ ላይ ያደረግኩትን የነ ዩቲብ ቪዲዮ አየሁት። በነገራችን ላይ በቴዲ አፍሮ ሙዚቃ አንቺን በሃይማኖትሽ እኔን በሃይማኖቴ መኖር እንችላለን፣ አይጠበኝም ቤቴ የሚለው በቄስና በሼህ ፎቶ ሙስሊሞችና ክርስቲያኖች አብረው እየበሉ አብረው እየሄዱ ምናምን ፎቶ እየተደረገ ብዙ ቪዲዮዎች ይሰራሉ፣ ብዙ መልዕክቶች ይተላለፋሉ። ይህን ቪዲዮ እንዲሰራ ያደረገኝ ዩቲ በሚሊዮኖች የሚቆጠሩ ተከታይ አላት። ያኛውን ክርስቲያኑ ልጅ እንደዚሁ በመቶ ሺዎች የሚቆጠሩ ተከታዮች ያሉት ይመስለኛል ስንት ፎሎወር እንዳለው አላየሁም። ኤኒዌይስ ብዙ ሰው ያቃቸዋል እነዚህ ልጆች። በታዋቂ ሰዎች አንቺ በሃይማኖት ሽኔም በሃይማኖት አንድ ሙስሊምና አንድ ክርስቲያን መፋቀር ይችላሉ አይነት መልእክት ማስተላለፉ ጥሩ አይደለም። ያ እኔ በተለይ እነዚህ ክርስቲያኑ ልጅና ሙስሊሞ ያ እንደዚህ አይነት ነገር የምታደርጉ ታዋቂ ሰዎች ምንድን ነው የሚሰማችሁ ለወጣቶቹ ሙስሊም ሆነ ወይም ሙስሊም ሆነ ወይም ክርስቲያን ሆነ ወይም ክርስቲያን ሆነሽ መፋቀር ትችላላችሁ የሚል ሁለት የተለያየ ነገር ማስተላለፍ ለእናንተ ጀስት ኖርማል ነው ለእናንተ ምንም ስሜት እንትን አይላችሁም ይሄን ነው ማወቅ የፈለግኩት ምናልባትም እነ ዩቲ እንደዛ የሰሩት ወይም በሶሻል ሚዲያ ላይ የቄስና የሼህ ፎቶ ሙስሊምና ክርስቲያን አብሮ እየበላ እንትን የሚሉት ሶሻል ሚዲያ ላይ ይሄ የሃይማኖት ስግብገበኝነት ጎልቶ እየታየ ነው በተለይ በዚህ ሰሞን አካባቢ በዚህ ዘመን ማለት ነው እና ማህበረ ማህበረሰቡ የሚጣላ የሚመስላቸው ሶሻል ሚዲያ ላይ ያለው ጭቅጭቅ መሰዳደ ውሄ ስግብግብነቱ ሰጣ ገባው መሬት ላይ ወርዶ ማህበረሰቡ የሚጣላ የሚመስላችሁ፣ የሺህና የቄስ ፎቶ ምናምን እያደረጉ የሚፖስቱ አሉ። በእርግጥን ያሳዝኑኛል፣ ሀሳባቸውም ይገባኛል። አብሽሩ፣ መሬት ላይ የሚወርድ ጸብ የለም። እዚ ሶሻል ሚዲያ ላይ ተንቦ ጫርቆ ይቀራል። የሚል መልእክት ነው ማስተላልፈው ከበፊቱን ጀምሮ ማለት ነው። እንዳደመጣችሁት ነው እንግዲህ፣ አብዛኞቹ ሙስሊሞች ሀዩቲ ለምን ነጠላ ለበሰች እንዴት ክርስትናን ወክላ እንዴት ሰራች የሚል በጣም ብዙ ተቃውሞ እያነሱ ይገኛሉ። ምናልባት የቲክቶከሯን ፔጅ ካያችሁት አካውንት ካያችሁት ኮመንቱ ሙሉ እንግዲህ፣ ኦርቶዶክሳዊው ሀዩቲ ነጠላ በመልበሷ በጣም ደስተኛ ናቸው። እንኳን ወደ ኦርቶዶክስ ተመለሽ ምናምን የሚሉም አሉ፣ በየዋህነት ማለት ነው ሙስሊሞቹ ግን እጅግ በጣም የተለያዩ ስልቦችን ሲያወዱባት ሲያዘምቡባት ነበር፣ እጅግ በጣም በሚገርም ሁኔታ። እኔ ግን አንድ የታዘብኩት ነገር ሙስሊም ሴት ነጠላ ስትለብስ በሙስሊሞች እጅግ በጣም አስነዋሪ ነው፣ በጣም ሃይማኖቷ እንደከደች ተደርጎ ነው የሚቆጠረው። ወደኛ ወደ ኦርቶዶክሶቹ ስንመጣ ግን ሲሳይ እንግዲህ ወንድሞ ማለት ነው፣ ሰው ባሏ ሆኖ የሰራው ወይም ደግሞ ፍቅረኛዋ ሆኖ የሰራው እሱ ደግሞ የነሱን የሙስሊሞችን ልብስ በመልበሱ አብዛኛው ኦርቶዶክሳዊው ደግሞ ምንም አላለው። ማለት አብዛኛው ፎከስ ሲያደርግ የነበረው ወደ ዩቲናስ ነው። አብዛኞቹ ነጠላ በመልበሷ ደስተኛ ሆነው ወደ ሷ ነው ፎከስ ሲያደርጉ የነበሩት። ግን ኦርቶዶክሳዊው የሙስሊሞችን ልብስ በመልበሱ ምንም አይነት ኮመንት ያን ያክል አብዛኛው ምንም ፎከስ አላደረገም ወደ ሱ ማለት ተመልክታቸው፣ ለዚህ ጋር ያለውን ዲስታንስ። ግን አብዛኞቹ ሙስሊሞች ለክርስትና ምን ያክል አመለካከት እንዳላቸው እዚህ ላይ መገንዘብ ትችላላቸው? ኦርቶዶክስሳውያን ደግሞ ለሙስሊሞቹ ምን አይነት አመለካከት እንዳላችሁ ጋር መገንዘብ ትችላላችሁ። እሱን ማንም ምንም የተናገረው ነገር የለም። ሲሳይን ለምን እንደዚህ ለበስ ይሄ በቤተክርስቲያናችን አይፈቅድም በኦርቶዶክስ አይፈቅድም ብሎ ያወራው ሰው ምንም አይነት ያን ያክል ጫና ያደረገበት ሰው የለም። እንደውም ሞር ፎከስ ያደርጎ የነበረው በዩቴናስ ነው። ኦርቶዶክስሳውያን ነጠላ በመልበሷ ደስተኛ ሆነው ማለት ነው። ነገር ግን ሙስሊሞች እሷ ነጠላ በመልበሷ ምን ያክል ስድምና አለ እንዳወረዱባት ገብታችሁ ኮመንቱን መመልከት ትችላላችሁ። ያው ሀሳቡ ግልጽ ነው። መከባበርን መቻቻለን የሚያመጣ አይነት ቪዲዮ ተደርጎ ነው የተሰራው። ነገር ግን በመሃሉ ያለውን ጋፕ ማለት ኮንሰፕቱን ግን እዚህ ላይ አውጥታችሁ ልታዩት ይገባል። ሰው ያልተገነዘበው ነገር ሙስሊሞች ለኦርቶዶክሳውያን ወይም ለክርስትና ምን ያክል አንደርስታንዲንግ እና ምን ያክል ቦታ እንዳላቸው እንዲሁም ደግሞ ኦርቶዶክሳውያን ደግሞ በተቃራኒው ደግሞ ምን አይነት ሀሳብና ቦታ እንዳላቸው የተገነዘብንበት ነው። እስቲ ኦርቶዶክሳዊያን በዚህ ዙሪያ ላይ የምንሰጡት ሲሳይን ሲሰድቡት ነበረ፣ እሱን ለምን እንደዚህ አይነት የሙስሊም ልብስ ለበስክ ብለው ሲሰድቡት ነበረ፣ ሲያንቋሹት ነበር ነው ወይንስ ምን አይነት ሀሳብና ስታይ ሲሰጡ ነበር የሚለውን እስቲ አንድ የሆነ ቪዲዮ ተመልክተን እንመለስ። እስቲ ይሄንን ጉድ ተመልከቱት። እስቲ ይሄን አእምርም ሴት ልጅ የፈለገውን ልብስ ብትለብሽ፣ ዘናጭም ሆነ አለም ላይ ውድ ያለውን ልብስ ብትለብሽ ነጠላ እንደምትለብሽው የሚያምርብሽ የለም አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኒዓለም እንዳደመጣችሁት እንግዲህ አብዛኛው ፎክሱ ያለው ወደ ዩቲናስ እሷ ነጠላ በመልበሷ ተደስተው ስ የተሰማቸው ደስታ ሲገልጹ ነበር ነገር ግን በኦርቶዶክሳውያን ሃይማኖት ወይም ደግሞ በክርስትና ሃይማኖት የሙስሊምን ልብስ ጀለብ መልበስ ያኔ ያክል ሂዶ ማሽቃበጥስ እሱ ሲፈቀዳል እንዴ እዚህ ጋ ኮ ምንም ያልታየ ነገር አለ እና ሙስሊሞች በዩቲናስ ነጠላ በመልበሷ እንደዚህ ሲናደዱ እንደዚህ ከሃይማኖታችን ውጪ ነገር ነው ተግባር ነው ያደረግሽው እያሉ ሲያወሩ እኛስ እንዴ የእኛስ ይፈቅዳል እንዴ እና ይሄንን መመልከት መቻል አለብን እና እዚህ ጋር በጣም ትልቅ ጋብ ነው ያለው ኦርቶዶክሳውያን በዚህ ዙሪያ ላይ በጣም ምንም ሀሳብ አልሰጡም ምንም አይነት ነገር አልተናገሩም ነገር ግን ሙስሊሞቹ በዛ ደረጃ በሷ ላይ እንደዚህ አይነት ንግግር ሲናገሩ ምን ያክል ለክርስትና ቦታ እንዳላቸው ነጠላ እንኳን መልበስ የለባትም፣ ረክሳለች፣ በጣም ከእስልምና ወጣለች ብሎ እኮ ነው የሚናገሩ ነጠላ በመልበሷ ማለት ነው። እጅግ በጣም ነው የሚያሳዝኑ እጅግ በጣም ማለት ነው። እና በዚህ ደረጃ ነው እንግዲህ ልዩነታችን በዚህ ደረጃ ነው የሃይማኖቱ ዲፍረንስ። ይሄ በዶግማ በቀኖና በአስተምህሮት ብቻ አይደለም እኮ በሱ ብቻ ሳይሆን በዚሁ በኮመንቱ አሁን ባለው በተነሳው ነገር ላይ ራሱ መረዳት ትችላላችሁ እና ይሄ ነገር ሊታሰብበት ይገባል። ከሃይማኖታችን እኛም ከሃይማኖታችን ውጭ መከባበር መቻቻል እንዳለ ነው። እሱ ምንም ጥያቄ የለውም። መከባበር መቻቻል አለብን። ማንም የራሱን ሃይማኖት አክብሮ የሌላውን ሃይማኖት አክብሮ የራሱን ሃይማኖት ይዞ መቀጠል መቻል አለበት። ከዛ ውጭ ግን ቤተ እምነታችን ኦርቶዶክስ የማይፈቅደውን ክርስትና የማይፈቅደውን ነገርም ደግሞ መፈጸም አለብንም። እሱስ ምን ሲያደርግ ነበረ እንዴ? ተመልክታችሁታል? አለ ምን ሲያደግ እንደነበረ ታዳ ያስ ይፈቀዳል እንዴ? ምንም ያክል ኮንሰፕቱ ቪዲዮ ያው ለማስተማርም ለትምህርትም ዓላማ ቢሆንም በዛ ደረጃ ግን መጓዝም የለበትም ብዬ ነው የማስበው፣ እኔም ማለት ነው። ስለዚህ እስቲ በዚህ ዙሪያ ላይ ምን ሀሳብ እና አስተያየት አላችሁ? ኮመንት ላይ ሐሳባችሁን አስቀምጹልኝ ክብሯን ውዳሸት ቤተሰቦች እንግዲህ ለዛሬ ያዘጋጀውላችሁ ፕሮግራም ይሄንን ይመስላል። ቀጣይ ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ እቀርባለሁ። ለዛሬ ያዘጋጀውላችሁ ፕሮግራም ይሄንን ይመስላል። በቀጣይ እስክንገናኝ ድረስ መልካም ቆይታ።